ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የጣና ቴሌቪዥን ቤተሰቦች እንደምንዋላችሁ፣ አስቀድመን በመላው ዓለም የምትገኙ የእስልምና ሃይማኖት ተከታይ ቤተሰቦቻችን፣ አማራ አዝብልውና በየድሩና በየገደሉ እየተፋለማችሁ የምትገኙ ጀግና የአማራ ፋኖ ሙስሊም ወንድምናቶቻችን እንኳን ለኢዳል አድሃ አረፋ በዓል አደረሳችሁ እያልን የግንቦት 29 ቀን 2017 ዓ.ም የጣና ቴሌቪዥን የኩለቀን ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ እያልን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። በብልጽግናው ሊቀመንበር ዘንድ የክብር ዕቃ የሚባለው ሪፐብሊካን ጋርድ በተሰማራበት የውጊያ ቀጠና ሙሉ በሙሉ እርምጃ ተወስዶበታል። በሪፐብሊካን ጋርድ አባላቱ መመታት የብልጽግናው ወታደራዊ አዛዦች እርስ በርስ መወነጃጀላቸው ተሰምቷል። ጥቃቱ የደረሰው በየትኛው ቦታ በተደረገ ውጊያ ነው የሚለውም በዜናችን የሚሰማ ቀዳሚ መረጃ ነው። የፋኖ ሰራዊት እንኳን ራሱን መሪዎቹንም ሳይፈራ የሚገመግም ጠንካራ ዲሲፕሊን መፍጠሩን የፋኖ መሪው ተናግሯል። ሰራዊቱ ገምግሞኛል የሚለው ታላቁ አርበኛ ስለ ፋኖ አንድነትና ስለ ዘራፊ ቡድኑ የሰጠው አነጋጋሪ ቃለምልልስ አለ። ሰራዊቱ ለምንድነው አዛዦቹን የገመገመው? የአማራ ፋኖ አንድነትስ መቼ እውን ይሆናል? የሚለውን ዜናችን በዝርዝር የሚያስደምጣችሁ መረጃ ነው። ሰዓቱን ጠብቆ ይቀርባል። አቶ ሽመልስ አብዲሳ የሚመሩት ኦሮሚያ ክልል አሁንም የንጹሃን መገደያ ሆኖ ቀጥሏል። በሩሴ ዞን የተገደሉትን ካህን አስመልክቶ ለጣና ቴሌቪዥን የደረሰውን መረጃ በዜናችን እናስደምጣችኋለን። በካኑ መገደል ጠቅላይ ቤተ ክህነት ዝምታን መምረጡም አነጋጋሪ ሆኗል። ዝርዝሩን ከዜናችን ትሰሙታላችሁ። የአማራ ታሪካዊ ርስቶች እስከሚጠበቁና የሱዳን ወራሪ ኃይል ከአማራ ግዛት እስኪወጣ መታገላችንን እንቀጥላለን ሲል ታዋቂው ማህበር አስታውቋል። ግዙፉ ማህበር በዚህ ጉዳይ ለጣና ቴሌቪዥን የሰጠውን ማብራሪያ በዜናችን እናስደምጣችኋለን ሰዓቱን ጠብቆ ይቀርብላችኋል የትናንቱን የፓርላማ ውሎ አስመልክቶ የፖለቲካ ተንታኞች ሁለት የተለያዩ አስተያየቶችን ሰጥተዋል። በአንደኛው ወገን ያሉት የብልጽግና አገዛዝ ሸብረክ ማለት ጀምረዋል ሲሉ፣ በሌላ ወገን ያሉት ደግሞ የተለመደ ማጭበርበሪያ መንገዱ ነው ሲሉ ተናግረዋል። የትናንቱ የፓርላማ ውሎ ብዙ ጉዳዮች የተነሱበት ሲሆን የድንበር ማካለሉም ሆነ የአዋጁ መሻር ብዙ አነጋጋሪ ጉዳዮች ናቸው። የእኩለ ቀን የጣና ዜናችን በዝርዝር ያስደምጣችኋል። እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አካተን ያሰናዳነው የጣና ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መድረስ ይጀምራል። እስከ መጨረሻው አብራችሁን እንድትቆዩ በድጋሚ እየጠየቅን በቀጥታ ወደ ዝርዝሩ እናመራለን። ታላቅ ህዝባዊ ውይይት ጣና ቴሌቪዥን የአማራ ህዝብ ህልውና ትግልና የመገናኛ ብዙሀን ሚና በሚል ርዕስ የህዝባዊ ውይይት መርሃ ግብር አዘጋጅቷል። ሁላችሁም ተጋብዛችኋል። የውይይት ቀን የፊታችን ቅዳሜ ጁን 7 2025 ሰዓት 1 ፒኤም ኢስት፣ በኢትዮጵያ ከምሽቱ 2 ሰዓት ጀምሮ ውይይቱ ይካሄዳል። ውይይቱ በዙም የሚካሄድ ሲሆን የመግቢያ አይዲ 2648534835፣ ፓስኮድ 089972። ጣና ቴሌቪዥን ከሐቅ ጋር በቅድሚያም የአማራ ፋኖ መተማና ቋራ ላይ ታላቅ ድል ተቀዳጀም። የአማራ ሕዝብ የሕልውና ትግል መሪው የአማራ ፋኖ በሱዳን ኮሪደር የሚያደርገው ተጋድሎ በድል ታጅቦ ቀጥሏል። በብልጽግናው ሊቀመንበር ልዩ የቀለብ አቅርቦት የሚሰፈርለትና የክፉ ቀንዘብ ተብሎ የሚጠራው ሪፐብሊካን ጋርድን ጨምሮም በርካታ የሰራዊቱ አባላት በተመቱበት የሱዳን ኮሪደሩ ተጋድሎ ፋኖ ትልቅ ድል መጎናጸፉን አስታውቋል። በሁለት ፒካፕ ተሽከርካሪ ወደ ውጊያ ቀጠናው የገባው የብልጽግና ሪፐብሊካን ጋርድ ሰራዊት ሙሉ በሙሉ እርምጃ እንደተወሰደበት የፋኖ ቃል አቀባዮች ተናግረዋል። የሱዳን ኮሪደርን ማስጠበቅና ፋኖን ከቀጠናው ማስለቀቅ የብልጽግናው አገዛዝ የሞት የሽረት ተጋድሎ ከሆነ ቆይቷል። በቀጠናው ደግሞ የአማራ ህዝብ ክብር ዘብ የሆነው ፋኖ በጥንካሬ እየተፋለመ ይገኛል። የካር አማራ ክፍለ ጦር፣ አርበኞች ክፍለ ጦር ቋራ ኦሜርላ ክፍለ ጦር፣ ጎቤ ክፍለ ጦር እና ሌሎችን በርካታ የአማራ ፋኖ አንድነት በጎንደር እና የአማራ ፋኖ ጎንደር ጠቅላይ ግዛት እዝ ሰራዊት ይገኛሉ። የፋኖን የኃይል አሰላለፍ እና የመዋጋት አቅም የተመለከቱት ለብልጽግናው ሊቀመንበር ታማኝ ጄኔራል የሚባሉት ጄኔራል ብርሃኑ በቀለ በዳዳ በሁኔታ ትንተናችን መሰረት ቀጠናው ከባድ ውጊያ ይፈልጋል፣ ለዚህ ደግሞ ተጨማሪና ከፍተኛ አቅም ያለው ኃይል ይላክልይ ብለው መጠየቃቸውን በተደጋጋሚ መዘገባችን ይታወሳል። በጄኔራል ብርሃኑ በቀለበዳዳ ጥያቄ መሰረትም በብልጽግናው ሊቀመንበር ዘንድ እንደ ቅዱስ ዕቃ ልዩ እንክብካቤ የሚደረግለት ሪፐብሊካን ጋር ወደ ቀጠናው ተልዕኮ ይዞ ገብቶ ነበር። ሆኖም ይህ ኃይል በሁለት ፒካፕ ተሽከርካሪ ተጭኖ እየተጓዘ በነበረበት ወቅት ሽመለ ጋሪያ ላይ በተወሰደበት የደፈጣ ጥቃት ሙሉ በሙሉ ተመቷል። የአብን አባሉና አሁን እስር ቤት የሚገኙት አቶ ክርስቲያን ታደለ በአንድ ወቅት ሪፐብሊካን ጋርድ ሕገ መንግስታዊ አይደለም፣ በእጀቱ ከየት እንደሆነም አይታወቅም የአንድ ሰው ደህንነት እንዲጠብቅ የተቋቋመ የግል ዘብ ስለሆነ ሊፈርስ ይገባዋል ሲሉ መናገራቸው ይታወቃል። የሪፐብሊካን ጋርዱ በአብይ አህመድ የሚደረግለት ልዩ እንክብካቤ በሌላው የሰራዊቱ አባላት ዘንድ ቅሬታን ያስነሳ መሆኑ ይታወቃል። አንድ የሪፐብሊካን ጋርድ ተራ ባል የኮሎኔል ማዕረግ ካለው የሌላው የሰራዊቱ አባል የተሻለ ጥቅማ ጥቅም ያገኛል። ይህን የተመለከቱት የሰራዊቱ አባላትም የሪፐብሊካን ጋርድ አባላትን በቅሬታና በጥላቻ ነው የሚመለከቷቸው። በአማራ ክልሉ ጦርነት በርካታ የሪፐብሊካን ጋርድ የተመቱትም ሌላው የሰራዊቱ አባላት ስለሚጠላቸው ወደ ብርቱ ውጊያ ቀጠና እንዲገቡ ሴራ እየተሰራባቸው ነው በማለት የሪፐብሊካን ጋርድ አባላቱ ቅሬታ ያቀርባሉ። የብልጽግና ሰራዊት አባላት በዚህ መልኩ ነው እርስ በርሳቸው የማይግባቡትና የሚወነጃጀሉት ሲሉ የጣና ቴሌቪዥን ወታደራዊ ምንጮች ተናግረዋል። ወደ ቀጣዩ ዜናችን አለፍን። ሰራዊቱ እየገመገመኝ ነው፣ አርበኛ ደረጀ በላይ የአማራ ሕዝብ ትግል ወደ ወሳኝ ምዕራፍ እየተሸጋገረ ነው። ለዚህ ደግሞ ማሳያዎቹ የሰራዊት ዲሲፕሊን ማደግና ና የመረ ጥያቄ ከሰራዊቱ ወደ አመራሮቹ እየመጣ መሆኑ ነው ሲል አርበኛ ደረጀ በላይ ተናገረም። የአማራ ፋኖ ጎንደር ጠቅላይ ግዛት ህዝብ ዋና አዛዥ አርበኛ ደረጀ በላይ ከኢትዮፎከስ ፎከስ ሚዲያ ጋር ባደረገው ቃለ ምልልስ የአማራ ፋኖን ወደ አንድ ለማምጣት እየሰራን ነው። ከዚያ በፊት ግን በጎንደር ቀጠና ከሚገኙ ወንድሞቻችን ጋር እየተነጋገረን ነው። ሰራዊታችንም ስለ ጎንደር አንድነት እየገመገመ ነው። የአንድነቱ ሂደት ከዘጠና በመቶ በላይ ደርሷል ብሏል። ሁለቱን የጎንደር ፋኗ አደረጃጀቶችን ወደ አንድ የማምጣት ስራ መጀመሩን አርበኛ ደረጀ ተናግሯል። ይህንን የአንድነት ሥራ ለመስራት ደግሞ የክፍለ ጦር አዛዦችን ጨምሮ ሽምግልና በተቀመጡበት ጥሩ ጉዞ መደረጉን ተናግሯል። አርበኛ ደረጀ በላይ አክለውም ከምንም በላይ የእኛን አንድነት የሚፈልገው የአማራ ህዝብና ሰራዊቱ ነው። ሁለቱም ወገኖች ማለትም ሰራዊታችንም ህዝባችንም በእኛ በመሪዎቹ አንድ አለመሆን ብዙ ዋጋ ከፍሏልና፣ ስለዚህ ሰራዊታችን በጣም ደፋርና መሪዎቹን የሚገመግም ሁኗል እኔን ራሱ እየገመገመኝ ነው በማለት የአማራ ፋኖ የውስጥ ዲሞክራሲ እድገት እያሳየ መሆኑን ገልጿል። በፋኖ መሪዎች አንድ አለመሆን ብልጽግና ተጠቃሚ መሆኑን የገለጸው የአማራ ፋኖ ጎንደር ጠቅላይ ግዛት እዝ ዋና አዛዡ የእኛ አንድ አለመሆን በትግሉ ጉዞ ላይ የራሱን አሉታዊ ተጽዕኖ አሳድረዋል። ይህ መሆኑ ደግሞ ምቹ አጋጣሚ የፈጠረው ላገዛዙ ነው። ይህን ስለተረዳንም ሰራዊታችንን በአንድ አማራዊ አታጋይ ድርጅት ስር እያታገልንና እየታገልን የአማራን ህዝብ ከተደቀነበት የሕልውና አደጋ እንታደገዋለን ብለዋል። ከአርበኛ ደረጀ በላይ ሌላው የቀረበለት ጥያቄ ብልጽግና በፋኖ ላይ ከሚያሰራጨ የፕሮፓጋንዳ ስራዎቹ መካከል ዝርፊያና እገታን ነው፣ በዚህ ጉዳይ የእናንተ ምላሽ ምንድን ነው የሚል ነበር። ለዚህ ጥያቄ ምላሽ የሰጠው አርበኛ ደረጀ በላይ በመሰረቱ አገዛዙ የለየለት ዘራፊና ሌባ ነው። ራሱ አሰልጥኖና ወታደራዊ ጥበቃ እያደረገ ለዝርፊያ የሚያሰማረው ኃይል አለ። እሱ በተቆጣጠራቸው ከተሞች የንግድ ሱቆችና መካዘኖች ተዘርፈዋል። ይህን ስል ግን ከእኛም ልክስክስና ወራዳ ይጠፋል እያልኩ አይደለም። በእኛ ውስጥ ገብተው እንደዚህ አይነት ወራዳ ስራ የሚሰሩ መኖራቸውን በትክክል ይዘናቸዋል ሲል የአማራን ሕዝብ በዝርፊያ እያስመረረ ያለው ቀዳሚ ጠላቱ ብልጽግና ብቻ ሳይሆን መጠኑ ይነስ እንጂ በፋኖ ስም እየማለ የሚገዘተውም የራሱን ድርሻ እንደሚወጣ ተናግሯል። ይህ አማራ ሕዝብ ከተደቀነበት የሉና አደጋ ባልተናነሰ ሀብት ንብረቱን እየዘረፈና ልጆቹንም እያገተ ስቃይ የሚያበዛበትን ሌባን አስመልክቶ አርበኛ ደረጀ ሲናገር በእኛ ውስጥ ሆነው ሲል ከሰከሱ የተያዙትን በቅድሚያ የትግሉ ዓላማ በዚህ ወንጀል ላይ ለተሰማሩት ምረት እንደሌለውና፣ ሁለተኛ በተመሳሳይ ድርጊት እንዳይገኝ እንገስጻለን። የተዘረፈውን ንብረትም ለባለቤቱ እናስመልሳለን። በስርቆቱ ከገፋበትና ተጨባጭ ማስረጃ ከተገኘበት ግን እስከ ከፍተኛው እርምጃ የሚደርስ ቅጣት እንቀጣለን ቀተናልም ብሏል። ይህንን ማድረጋቸው ደግሞ የአማራ ህዝብ ከጎናቸው እንዲሰለፍ እንዳደረገላቸው ጨምሮ ገልጿል። አርበኛ ደረጀ ሌላ አስተያየት የሰጠበት ጉዳይ በቅርቡ እጃቸውን ለብልጽግና ስለሰጡት የቀድሞ የትግል አጋሮቹ ነው። አስተያየቱን ሲቀጥልም የአማራ ህዝብ ትግል በአጭር ጊዜ የሚጠናቀቅ መስሏቸው የአጭር ጊዜ ዓላማ ይዘው የገቡ ወንድሞች እጃቸውን ሰጥተዋል። አንዳንዶቹ ደግሞ የብልጽግናን ተልኮ ይዘው የገቡም ነበሩ። እነዚህ ደግሞ ከመቆየታቸው ይልቅ መሄዳቸው ለትግላችን ጥቅም ነው በማለት በቅርቡ እጃቸውን ስለሰጡት የቀድሞ የትግል አጋሮቹ አስተያየቱን ሰጥቷል። የቀን ዜናችን አሁንም እንደቀጠለ ነው። የካህናት ግድያ ዛሬም ቀጥሏል። በኦሮሚያ ክልል የሚደረገው የካህናት ግድያና የአማራ ተወላጆች አሰቃቂ ግድያ ዛሬም ተጠናክሮና ተባብሶ መቀጠሉ ታወቀ። የአማራ ተወላጆችንና የኦርቶዶክስ ሃይማኖት ተከታዮችን በጭካኔ ማጥቃት ተግባር ከትናንቱ በበለጠ ዛሬም ተባብሶ በቀጠለበት ኦሮሚያ ክልል ከትናንት በስቲ አንድ ካህንን ጨምሮ ሶስት ንጹሐን መገደላቸው ምንጮቻችን ገልጸዋል። ጀጀ ወረዳ አንጎቼ በተባለ ቦታ ባለ ወልድ ቤተ ክርስቲያን አገልጋይ ካህን የሆኑትን የደብሩን ኃላፊ ቀሲስ ተስፋለውን ጨምሮ ሶስት ሰዎች የተገደሉት በቤታቸው ድረስ በመጡ ታጣቂዎች ነው። የሟች ቤተሰቦች እንደተናገሩት ካህኑን ከቤታቸው አውጥተው መንገድ ዳር ወስደው ገድለዋቸዋል። ሌሎች ሁለት ሟቾች ደግሞ ቤታቸው በር ላይና የቤት እንስሳቱን እየነዳ በነበረበት ቦታ ላይ መሆኑን ተናግረዋል። ንጹሐኑ በግፍ ከተገደሉ ከደቂቃዎች በኋላ በአካባቢው ከሚገኘው የብልጽግና መከላከያ ካምፕ የነበሩ ወታደሮች ወደ ቦታው መድረሳቸውን የአይንማኞች ተናግረዋል። በኦነግ ሸኔ የተፈጸመ ጥቃት መሆኑን የሚናገሩት የአካባቢው ነዋሪዎች የብልጽግና ወታደር ወንጀሉን የሚፈጽመው ኃይል በመናበብ የሚሰሩ ይመስለናል። መከላከያ ወደ ቦታው ሲገባ ታጣቂዎቹ ወጡ፣ መከላከያ ትንሽ ቆይቶ ሲወጣ ደግሞ ታጣቂዎቹ ተመልሰው መጥተው የቀንድ ከብትና ጥሬ ገንዘብ ጨምሮ ንጹሐን አፍነው ወስደዋል ብለዋል። የሶስት ልጆች አባት የሆኑ ቀሲስ ተስፋ መገደል ጠቅላይ ቤተ ክህነት እስካሁን የሰጠው ምላሽ የለም። በአካባቢው ተደጋጋሚ ጥቃት እየተፈጸመ መሆኑን የሚናገሩት የዓይንማኞች ጥቃቱ ወደ ናዝሬት አጎራባሽ ቀበሌዎችም እየቀረበ መሆኑን ገልጸዋል። በኦሮሚያ ክልል የሚፈጸመው ብሔርንና ሃይማኖትን መሰረት ያደረገ ጥቃት በተከታታይ ሰባት ዓመታት እየተፈጸመ ሲሆን ከቅርብ ዓመታት ወዲህ ደግሞ በአዲስ አበባ ዙሪያ፣ ሰሜን ሸዋ አሊዶሮና ጓጽዮን እንዲሁም ምስራቅ ሸዋ ደብረዘይት ዙሪያ እና ናዝሬት አቅራቢያ ላይም እየተፈጸመ ይገኛል። መረጃዎቻችን እንደቀጠሉ ናቸው። የጎንደር ኅብረት ሶስተኛ ጉባኤውን አካሄዶ ውሳኔ አሳለፈም። ከተመሠረተ አስር ዓመት የሆነው የጎንደር ኅብረት ለኢትዮጵያ አንድነት ሶስተኛ ጠቅላላ ጉባኤውን አካሄዶ የተለያዩ ውሳኔዎችን ማሳለፉን አስታወቀም። ኅብረቱ ለጣና ቴሌቪዥን በላከው መግለጫ ጎንደር ኅብረት ሲመሠረት ይዞ የተነሳቸውን ሶስት የጎ ምሰሶች የኅብረቱ የአሁንና የቀጣይ የትግል አቅጣጫዎች መሆናቸውን በአጽንኦት ገልጿል። ህብረቱ የተመሰረተባቸው ሶስቱ ምሰሶች ማለትም በጉልበት ከህዝብ ፍላጎትና ፍቃድ ውጭ ከጎንደር የተነጠቁ የወልቃይትና የጠለምት መሬቶች ጉዳይ፣ የጎንደርን ህዝብ ቅማንትና አማራ በሚል ሴራ እርስ በርሱ እንዲተላለቅና ጎንደር ስትዳከም ዓላማውን ለማሳካት ወያኔ የወጠነው ሴራ በመቃወም እንዲሁም በሱዳን ተስፋፊ መንግስት በምዕራብ በኩል የተወሰደው መሬታችን እንዲመለስ መታገል ሲሆን አሁንም የጎንደር ህብረት እነዚህ ጥያቄዎች ሕያው ስለሆኑ በጽናት የምንታገል መሆናችንን እንዲታወቅልን ሲል ምላተ ጉባኤው መወሰኑን አስታውቋል። ጎንደር ታሪካዊ ወሰኗ ተጠብቆ ለብዙ ዘመናት በተፈራረቁ መንግስታት የተረሳውን ልማትና አንድነት ለማምጣት ጎንደር ህብረት ህዝቡን በማስተባበር ጠንክሮ የሚሰራ መሆኑን ጉባኤተኛው በአጽኖት ይገልጻል ሲል ያስታወቀው የጎንደር ህብረት መግለጫ የአማራ ህዝብ የገባበትን ሁሉን አቀፍ ጫናና ፈተና ለመቅረፍ ዛሬም እንደ ትናንቱ በታማኝነቱ እንደሚታገል ተናግሯል። ቀደም ሲል ከተጠቀሱት አጀንዳዎች በተጨማሪም የህብረቱን ተቋማዊ ቀጣይ አቅጣጫዎችን በተመለከተ ውሳኔ አሳልፏል። ህብረቱ ውሳኔ ካሳለፈባቸው ተቋማዊ ውሳኔዎች መካከል ጎንደር ህብረት እንዴት ወደፊት ይቀጥል በሚለው አጀንዳ ላይ ሰፊ ውይይት ከተደረገ በኋላ ከዚህ በፊት ሲሰራበት የቆየውንና አሁን ተሻሽሎ የቀረበውን መተዳደሪያ ደንብ ተከትሎ እንዲሰራ እንዲሁም ከመሰል ወይም እህት ድርጅቶች ጋር እየተቀራረበ እንዲሰራ መመሪያ ተሰጥቷል። ከዚህ በፊትም ሲሰራበት የነበረው መተዳደሪያ ደንብ አጀንዳ ማሻሻያ ታክሎበት የቀረበውን ከመረመረ በኋላ አንዳንድ ጠቃሚ ሐሳቦች እንዲታከሉበት ተደርጎ በሙሉ ድምፅ አጽድቋል። ጎንደር ህብረት ለኢትዮጵያ አንድነት የአማራ ህዝብ ጥንተ ጠላት የሆነው ህወሓት በጎንደር አማራ ህዝብ ላይ የከፈተውን ተራዛሚ ማህበረ ኢኮኖሚያዊ እረፍት መንሳትን ለመቅረፍ የተቋቋመ መሆኑ ይታወቃል። በመጨረሻም የትግል ጅማሮውን ብልጽግና ሸብረካ አድርጎታል። የብልጽግናው አገዛዝ ከማን አለብኝነት እብሪቱ በመጠኑም ቢሆን መተንፈሱም በትናንት የፓርላማ ውሎ ላይ ታይቷል። ይህም የከተማ ትግል ጅማሮ ሲሆን የጀመርነውን ትግል በተናበበ መልኩ መቀጠል አለብን ተብሏል። ባለፈው መጋቢት ወር ከዶክተር ደሳሌ ጫኔና ሌሎች ጥቂት የተቃዋሚ ፓርቲ አባላት ተቃውሞ በስተቀር በአብላጫ ድምፅ ፀድቆ የነበረው አዋጅ ትናንት በፓርላማ በይፋ ተሽሯል። አዋጁ እንዳይጸድቅ እነ ዶክተር ደሳለኝ ጫኔ ሲከራከሩ መጽደቅ አለበት ብለው የሞገቱት የብልጽግናው አባላት ትናንት አዋጁ ሲሻር በድጋሚ እጃቸውን አውጥተው አዋጁ መሻሩን ደግፈው ቆመዋል። የብልጽግናው አገዛዝ በከተማ ሊነሳብኝ ይችላል ብሎ የሰጋው የሲቪል ሰርቫንቱና አጠቃላይ የከተማው ሕዝብ እንቢተኝነት የብሬት መንገዱን እንዲመረምር እንዳስገደደው ታይቷል። የመንግስትና የግል ሰራተኞች ከደሞዛቸው ላይ ለአደጋ ስጋት ምላሽ ፈንድ እንዲያዋጡ የሚያስገድደውን አዋጅ ትናንት እንዲሽር የተደረገበት ምክንያትም የዚህ ማሳያ መሆኑን ተንታኞች ይናገራሉ። ብልጽግና በምንም መልኩ የባህሪ ለውጥም ሆነ የአስተሳሰብ እድገት የማያሳይ ቡድን መሆኑን የሚናገሩት የፖለቲካ ተንታኞች የደሞዝ ጭማሪ፣ የግብር ቅነሳና የመሳሰሉትን የከተማውን ህዝብ የማማለያ ዘዴዎች ሊጠቀም ይችላል ይህ ስልት ደግሞ የስልጣን ፖለቲካ መንገድ ማሳለጫ ነው። የአነጋጋሪው አዋጅ እንዲሻር የተደረገውም ከዚህ የተነሳ እንደሚሆን ግልጽ ነው ብለዋል። ፓርላማው ትናንት ይህንን አነጋጋሪ አዋጅ በሚሽርበት ወቅት ባለፈው ካልጸደቀ ብለው የሞገቱት የብልጽግናው ተወካዮች እንዲሻር ሲወሰን እጃቸውን አውጥተው ድጋፍ መስጠታቸውን የተመለከቱ ሌላ የፖለቲካ ተንታኝ በበኩላቸው መንግስት በምን አይነት ሰዎች እንደተዋቀረ ደጋፊዎችን እንዳሰባሰበ ማረጋገጫው ይህ ክስተት ነው። የህዝብን ጥያቄ በምክር ቤት ለውይይት ማቅረብም ሆነ የመንግስት ስራ አስፈጻሚን መጠየቅ አለቃን ማስከፋት እንደሆነ የተረዱ የምክር ቤት አባላት ናቸው ብልጽግናውን ወክለው ፓርላማ የገቡት። ይህ አድርባይ ባህሪ ደግሞ በፓርላማ አባላቱ ብቻ ሳይሆን በሚኒስትሮች ምክር ቤትና በወታደራዊ አዛዦችም ጭምር በግልጽ የሚታይ ነው በማለት መደነቃቸውን ይናገራሉ። የብልጽግናውን አገዛዝ ድንጋጤ ላይ መውደቁን አመላካች የሆነው ሌላው ማሳያ ደግሞ የሐኪሞች የጥቅማጥቅም ጥያቄን በተመለከተ መምህራንም ሊነሱብኝ ይችላሉ የሚል ስጋት ያለው የብልጽግናው አገዛዝ በ2018 ዓ ም ለመንግሥት ሠራተኛው የደመወዝ ማሻሻያ ለማድረግ የሚያስችል በጀት ረቂቅ ማዘጋጀቱን አስታውቋል ሆኖም ይህ ስርዓት በምንም መልኩ የሚታመን አለመሆኑን የሚናገሩት የፖለቲካ ትንታኞች ባለፈው ዓመትም ለሠራተኛው እስከ 300 ፐርሰንት የደመወዝ ማሻሻያ ያደርጋሉ ብሎ የነበረ ቢሆንም እስካሁንም ተግባራዊ አላደረገም። የቀጣይ ዓመቱን በጀት ወደ ሁለት ትሪሊዮን ብር ገደማ አድርጎ ረቂቁን ቢያዘጋጀውም ለኢትዮጵያ ሕዝብ የሚጠቅም ስራ ሊሰራበት እንደማይችል ተንታኞቹ ተናግረዋል። ከሁለት 2 ትሪሊዮን ብሩ በጀት ላይ ለመንግስት ወጪ ለካፒታል በጀትና ለክልሎች ለሚሰጥ ድጎማ የሚሆን ነው። ይህን የተመለከቱ ተንታኞች አስተያየታቸውን ሲሰጡም ገንዘቡ የሚገኘው በሶስት መንገድ ነው፤ በብድር በእርዳታና በግብር የሚሰበሰብ ማለት ነው። ይህ መሆኑ ደግሞ የኢትዮጵያን ህዝብ ኑሮ የሚያንር ሲሆን፣ በተለይም የግብር ጫናና የውጭ እዳ መክበድ በህዝብ ኑሮ ላይ ከፍተኛ ጫና የሚፈጥር ይሆናል። ሌላው የስጋታችን መነሻ ደግሞ ለክልሎች የሚደረገው ድጎማ ነው። ላለፉት ሁለት ዓመታት በጦርነት ያሳለፈውና በርካታ ማኅበራዊ፣ ኢኮኖሚያዊ ቀውስ የተፈራረቀበት የአማራ ክልል የህዝብ ቆጠራ ካለማካሄዱ ጋር ተያይዞ አሁንም የተለየ ተጠቃሚ የሚሆነው ሌላው ክልል ነው። ይህ ደግሞ በክልሎች መካከል ሲደረግ የቆየውን የኢፍትሃዊነት አካሄድ በቀጣይ ዓመትም የሚተገበር መሆኑ ነው ብለዋል። የኢትዮጵያ የቀጣይ ዓመት በጀት ወደ ሁለት ትሪሊዮን ብር ያደገው ከገንዘብ የመግዛት አቅም መዳከም ጋር የተያያዘ መሆኑን የሚናገሩት የኢኮኖሚ ተንታኙ በበኩላቸው ይህም በህዝብ ኑሮ ላይ የሚፈጥረው አሉታዊ ተጽዕኖ ከባድ እንደሚሆን ተናግረዋል። የኢትዮጵያ ሕዝብ ብቸኛ ተስፋው የዚህን ስርዓት ዕድሜ ለማሳጠር የተቀናጀና የተናበበ ህዝባዊ እምቢተኝነትን የተላበሰ ትግል ማድረግ መሆኑን ተንታኞች አስተያየታቸውን ሰጥተዋል። ክቡራትና ክቡራን የጣና ቴሌቪዥን ቤተሰቦች ለሰዓቱ የሰናዳው የዜና ጥንቅራችን የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን በዚሁ እንሰናበታለን። ጤና ይስጥልን።